እርግብና ዘሪሁ ወይም ተምቹ ተፋጠጡ። እስከዛሬ መሸወዱና ሸወዷት ከአሜሪካ እንደመጣና እንድታወቃት አስመስሎ ዋደኛ እንድትሆነው ያደረጋት ተምቹ እንግዲህ ዛሬ ለርግብ ሀቁን ነግሯታት ነገር ግን እውነቱን ስትሰማ ከፊት ጥፋቱ ነበር ያለችው እንዲሁም ደግሞ ወርቅ ይዛ ስትንቀሳቀስ የወይዘሮ ሜላተን ወርቅ ባዩሽ ጠብቃ ወርቁ መካፈል አለብን ስትላት እሱንም ደግሞ በእኔ ፍላጎት ነው ስትላት መሳሪያ መዘዘችባት። ነገር ግን ተምቹ ተኋላ መጥቶ ባዩሽን ጭንቅላቷ ለሁለት በተነላት። አሰላሙ አለይኩም ወረህመቱላሂ በረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋ ሁሉ ሰላም አልሐምዱላአለሚን። በያለች በናናችሁ ብዝት ይበል። ቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያርጋችሁ ቤተሰብ ሁኑ። እንግዲህ ወይዘሮ ሜላት አሁን ላይ በጣም ጥሩ ሁኔታ ትገኛለች። እንግዲህ የተመሰቃቀለ ህይወታው ሁሉ ተስተካክሎ ደና ከል ጋ እና ከቤተሰቦቿ ጋር እየኖረች ነው ማለት ነው። ትውስቷም ሁሉ ነገር ተመልሶ በጣም ደስ ይላል። ከምትናፍቃት ከሀሴት እየጋ እየኖረች ነው። በአዩሽም እንግድህ ያ ሁሉ ጥፋት ካጠፋች በኋላ ይቅርታ አድርግላት እንግዲህ ወይዘሮ ሚላት ያለውን ነገር አስተካከላለሁ ብላ እንግዲህ ይዛለች። ነገር ግን እሷ በአዩሽ እንኳን ልትስተካከል አሁንም እዛው እሷን እያስ መሰለች ለመግፈፍ ነው እንጂ እውነት እንዳስተካክለን ቆጭቷት አይደለም። እንግዲህ ወይዘሮ ሜላትን ወርቅ እንትና ማነት ለባዩሽ ትመልስልኝ ወርቅን እያለቻት ነበር። ባዩሽን ደግሞ ስልክ እየዘጋችባት ነበርና እንትና ደውላላት። ከደውል ለበኋላ ለእርግብ እንገናኝ ብላት ሲገናኙ ወርቁን እንካፈል ነበር ወርቁ ውስጥ ነበር ያለች ማለት ነው። መጀመሪያ እንግዲህ ዘሪሁን ወይም ታምቹ እንግዲህ ከእርግብ ጋር ነው ያለው። እንግዲህ እርግብ ከጓደኛው ጋር ጠግታ ነበር የኖችው። ጓደኛዋን ደግሞ ወርቅ እንደሰረቀ ይነግራል። ነገር ግን አላሰየቻትም እንደበቃታለኝ ማለት ነው። ጓደኛዋም ደግሞ ወርቆን እሷም ለመብራት ወርቁን ደግሞ እሷም እየተ እንትን እያለች ነው መንገድ እየፈለገች ያለ ነው ማለት ነው። ወርቅ ሰርቅ ያለ ብለሽ ነበር፣ ከየት ነው? ካክስትሽ ነው? እንደ እያለች እንዲሁም የት ነው ያስቀመጠችው? መዋቅ አለብኝ እያለ ጓደኛው እየተተናከረች ነው። ከዚያም በኋላ እንግዲህ ተንተና ታምጩ ከርግብ አሁን ያለውን ነገር እያጣራ ነበር ማለት ነው። የሆነ ሰው አገኘችን፣ ልምጣ ይህንን ቦርሳ አደራ ያዝልኝ ብለው ነበር ሄደችው። እሷ ግን ታገስቷ ጋር ነበር ሄደችው ማለት ነው። ከባዩሽ ጋር ባዩሽ፣ እንግዲህ ስታገኛት ወርቁስ ነበር ያለቻት ማለት ነው። ወርቁ እንግዲህ ነዘሪው ወይም ተመችቶ ነበር ይዘው ሄደችው ማለት ነው። ከዚያም በኋላ ወርቁ መካፈል አለብን ስትላት፣ ያም በእኔ ፍላጎት ነው ነበር ያለቻት እርግም ማለት ነው እንግዲህ ኮራ ብላ ከዚያ መሳሪያ መዝደሽባት ሽጉጥ ስትመዝባት ምንም ነገር ማለት አልቻለችም። ያው እንግዲህ አክስቴ አክስቴ እያለ እየለመነች ስትል ከኋላ እንግዲህ ተከትሏት ነበር ተምቹ ባዩሽን እንግዲህ ድንጋይ አንስቶ ተምቹ ጭንቅላቷን ለሁለት ብሎ ዘሯታል ማለት ነው። ከዚያም በኋላ እንግዲህ እርግብ ና እንሄድ ብላ ተምቹን ጁን ገታ ያየ ነበር። ሄደችው እሷን ተዋት ና እንሄድ ብላ መልጣ ወደ ጓደኛው ቤት ሄዳ ተጓደኛው ቤት ነበር አብረ ያደሩት ማለት ነው። ከዚያም እንግዲህ እዛ ስትት ዛላት ወንተን ቦርሳ ውስጥ ብላ ተጨነቀች ማለት ነው። ቦርሳ ውስጥ ሰብ ሰብ አስቀምጫለሁ ነገ ሄድን እናመጣለን ነበር ያላት። እንደገና ልጁ ደግሞ የለም እንግዲህ ታምች ውስጥ የሸወዳት ነው ልጁ። የለም ሁለት ቀን ሶስት ቀን አዩት ማለት ነው። እንግዲህ በሁለት ቀን በሶስት ቀን በኋላ ሀቁን ሀቁንና እውነታውን ነገር ሊያፈረጠውና እስከ ዛሬ እርግብን ወዷት ሲሆን እንግዲህ እየተከታተላት መሆኑን እርግብ ደግሞ ወደ ውጭ እንግዲህ አሜሪካ ነው የመጣሁት ብሎ ነበር የታወቃት። እሷም ደግሞ ወደ ውጭ ወርቋን እንግዲህ ልሳ ልትሄር ነበር ማለት ነው። እርግብ ወደ ውስጥ ፕሮሰስ እንዲጨርስላት ነበር ተባበለኝ ያለችው ታምጁን። ያ ሁሉ እንግዲህ ሚስጥር ይዘረገፍና አሁን ላይ ቁጭ ብሎ እንግዲህ ምን ሆነህ ነው ስትለው የሆነ እውነት አለ መንገርሽ፣ አዳምጪኝ እባክሽ ብሎ ሲነግራት እንግዲህ እሷ አንድ ቅልና እንዲ ሌላ ነገር ብታስበውም፣ ነገር ግን ልታዳምጪኝ ይገባል፣ አዳምጪኝ ብሎ አስረግጦ ነገራት ማለት ነው። እኔ አንቺ እንደምታስቢ ከአሜሪካ የመጣሁኝ ወይም ደግሞ ስለ ጓደኝነታችን እውነት አይደለም ወይም ደግሞ ምንም ነገር የማላቅና የጎዳና ልጅ እንደሆነ ሁሉ ነገር ወይም ፕሮሰስ እንደምጨርስ ልሽን እንደማስተካከልች ትፈልጊያለሽ። እኔ ፕሮሰስ እንዴት ራሱ እንደሚያልቅና እንደሚጨርስ አላቅም። ከአሜሪካ መጣ ያልኩሽ አንቺን ለማሳመን እንጂ አሜሪካን አልሄድኩም፣ አላቅም ምንም ነገር ማቅ ጉዳይ የለኝም። እኔ የጎዳና ልጅ ነኝ አላት ማለት ነው። ከዚያም በኋላ እንግዲህ ሀቁን ሀቁን ተናግሮ ታንቹ ብቻ እንግዲህ እርግብ በጣም ስሜታውን የሆነችው እንግዲህ ሁለተኛ ሞቷን ለእሷ ወርቋንም ሁሉ ነገር ሚስጥሩን አሳልፋ ሰጠው። እስከዛሬ አሁንም ወርቋን ደግሞ እንግዲህ አሶስቱ ደባት አቅማን ነው። ከዚያም በኋላ ከአጠገቤ ጥፋ ከአይኔ ላይ እንደው ጥፋልኝ ነበር ያለችው ማለት ነው። እሱም እንግዲህ ሀምሳ ግን አለው ነበር ነገር ብሎ ስራውን ሰርቶ እንግዲህ ታምቹ እንግዲህ ገለልቧል ማለት ነው። እንግዲህ መልካም መቃጠል ይሁን ደሽ እርግም ማለት ነው። ከዚያም በኋላ እንግዲህ ወይዘሮ ሜላት ጋር መጣ እንደ ዝኩር ሆንኩኝ ያለች ለባልተ ቤቷም ለእሷም እንግዲህ እየተናገርሽ ነበር። በአዩሽ ግን ልታምናት አልቻለችም። እንደዛ ታደረግሽ በኋላ ላምንሽ ትፈልጊያለሽ ወይ ነበር ያለቻት ማለት ነው። እሷም ደግሞ የተፈነከተችውን ጭንቅላቷን አሳየቻት እና ሐኪም ቤት ሄደሽ

ለምን ይቅርታ አረግችላት? ምናሴ ልታስገድለው ነበር፣ እኔንም በጣም ጨቁናኛለች እያለቻት ነበርና ያው በልጅነታችን ብዙ መከራ አልፈናል። እዚህ የደረስኩት በእሷ ነው። አንዳንድ ክፉ ነገራቶችን ከሷ ጋር ሆኜ ስላሳለፍ ዘ ለዛ አብረን ላሳለፍ ነው፣ ችግራችንና ህይወታችን ነው። ይቅርታ አደረግኩላት ብላ ሳመነቻት ማለት ነው። ያው እንግዲህ ቅርታ ይወደዳል። ነገር ግን ደግሞ ጓደኛ ከሆኑ ከልብ መሆን እንጂ እያስመሰሉ ጓደኛ ማጥቃት ይሄ ጥሩ አይደለም ማለት ነው። እንግዲህ ሀኒቾ ደግሞ እንግዲህ አዲስ ፍቅረኛ መጥቶላታል። አዲስ ፍቅረኛ ሰላምዬ ደግሞ ታላ ፍቅርሺ እያለቻት ነው። ሀኒቾ ደግሞ እኔ ፍቅር አልወድም ፍቅር አላቅም ትምህርቴ ነው የሚያዋጥ እያቸው። ጀግና ነው ፍቅርሽን ማን ነው ትምህርት ስንተማሪ ዝንባያቸው ማንም ፍቅር ነው ደግሞ እንዲሁም ለወይዘሮ የሚላት ለእናቷ ከሁሉም ደግሞ የሚወደው እና የሚበልጥብኝ አባቴ ነው እያለች ስለ አባቷ ውዴታ እና እየገለጽ ይችላል ነበር። ከሁሉም ቤተሰብ እንደምታስበልጠው እና ከአባቷ ከአባቷ ማንም እንድማትደራደር ለእናቷ እየነገረችን ነበር ማለት ነው። እንግዲህ ሀኒቹ ለአባቷ ያለ ፍቅር በጣም ነው ሊኖራት የሚቻል ምክንያቱም የያሳደጋትን ጊዜ ያደረሳት አባቷ እስከሆነ ድረስ ለሱ ደግሞ